የማክሰኞ ድርሳነ ማሕየዊ አንደኛ ምዕራፍ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን ዓለም ሁሉ የሚያድን የጌታችን የመድኃኒታችን የሞቱንና የመከራውን ነገር የሚናገር በዕለተ ሰሉስ የሚጸለይ የሚነበብ ድርሳን ይህ ነው። ጌታችን ኢየሱስንም አይሁድ አስቀድሞ ወደ አና ወሰዱት። በዚያች ወራት ሊቀ ካህናት ተሹሞ የነበረ ለቀያፋ አማቱ ነበርና፣ ቀያፋ ፈሪሳውያንም የካህናት አለቆችንም የመከራቸው ነበር። ሕዝቡ ሁሉ ለመምከር በተሰበሰቡ ጊዜ እርስ በእርሳቸው እነሆ ይህ ሰው ብዙ ታምራትን ያደርጋል ምን እናድርግ ተባባሉ። እንዲሁ ብንተው ሁሉ ያምንበታል፣ የሮሜ ሰዎች መጥተው እኛንም ወገናችንን አገራችንን ይወስዳሉ። ቀያፋም እናንተስ የምትመክሩትን አታውቁምን? የሁሉ ሕዝብ ከሚጠፋ አንድ ሰው ብንገል ይሻላል አላቸው። ይህን ያለ ከልቡ አይደለም፣ ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ። ስለ ሕዝቡ ብቻ አይደለም የተበተኑትን የእግዚአብሔር ልጆች በአንድነት ይሰበስባቸው ነው እንጂ ከዚያን ቀን ጀምረው እስከሚሞትባት አርብ ቀን ድረስ ጌታችን ኢየሱስን ይገልጹ ዘንድ ተማከሩ። ሲወስዱትም ከተክሉ ቦታ ጀምሮ እስከ አና ቤት ድረስ በምድር ላይ ሰባት ጊዜ ወደቀ። አይሁድ ግን በሞደቋዝ ነው ከሚያነሱት ይልቅ ከፊትና ከኋላ 340 ጊዜ በእግራቸው ረገጡት። የተሳለ ጦር መርገጥ እንዲብስባቸው አላወቁምና። አይሁድም ጌታችን ኢየሱስን የአንገቱን ስር ይሞት ብለው በታላቅ አመታት መቱት። እያንዳንዱ ለሞት የሚያበቃ 19 ጊዜ ደበደቡት። ሁልጊዜ ለመግደል ይፈልጉት ነበርና ጌታችን ኢየሱስንም 19 ጊዜ ደበደቡት። እንዳልሞተ ባዩ ጊዜ ክንዶቹን 62 ጊዜ መቱት። ሥጋዎቹን በሚቆራረጥ በጽኑስ ስርዓትና በጽኑ መመታት ክንዶቹን ፈጽመው ታመሙ። የጌታችን የኢየሱስ ደረቱን ከተራበ ከተጣጋ ሆዱ ጋር ሀያ አምስት ጊዜ መቱት። መራቡም እውነት ነው። ሴጣን እንኳን የጾሙን ወራት ከፈጸመ በኋላ ፈጽሞ እንደ ተራበ አውቆ ወደ እርሱ ቀረበ ሲፈትነውም የእግዚአብሔር ልጅ ከሆንክ ሊህን ድንጋዮች እንጀራ የሆኑ ብለህ ዘዝ አንተም እኔም ተርበናልና አለው። ጌታችን ኢየሱስም መልሶ ሰው የሚድን በእንጀራ እንዳይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣ ቃል ነው እንጂ በማለት ሴጣንን ድል ነሳው። መላእክትም ያገለግሉት መጡ ልዩ የሚሆን እግዚአብሔር የማይሸነፍ አሸናፊ ነው እያሉ አመሰገኑት። ዳግመኛም ጌታችን በጎዳና ሲሄድ በተራበ ጊዜ የበለስን ፍሬ ፈለገ። ከቅጠልም ብቻ በቀር ፍሬ ስላላገኘባት ለዘላለም ባንቺ ላይ ፍሬ አይገኝብሽ ብሎ ረገማት፣ ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብለው አደነቁ ሰው በሆነበት ወራት ሁሉ ስለኛ ተራበ እኛን ከነፍስና ከስጋ ረሃብ ያድነን ዘንድ እርሱ በአምስት እንጀራ በሁለት ዓሣ አምስት ሺህ ሰው በአንድ ዓሣ እና በሰባት እንጀራ ለአራት ሺህ ሰው ያጠገበ ሲሆን ስለኛ ተራበ ወደ ጥንት ነገራችን እንመለስ ከተራበ ሁሉ ጋር ደረቱን በመቱት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው የጌታችን የኢየሱስ ልቡ በሰውነት ውስጥ እንደሚቀልጥ ሰም ቀለጠ። ሁለተኛ ምዕራፍ። ዳግም የመቶ አለቃ መጥቶ ማለደው፣ ጌታዬ ሆይ ራራልኝ፣ ልጄ በጭንቅ ታሞ በቤተ ሕሙማን ተኝቷልና አለው። ጌታችን ኢየሱስም እኔ መጥቼ አድነዋለሁ አለው። ይህም ሹም መልሶ ከቤቴ ልትገባ አይገባህም፣ በቃለ ሂዳም ብለዘዝ ልጄ ይድናል እንጂ አለው። እኔም ገዢ ነኝ። የምልካቸው የምገዛቸው ጭፍሮች አሉኝ ከዚህ ያለውን ሂድ ብለው ይሄዳል ሌላውንም ና ብለው ይመጣል ሎሌንም ይህን አድርግ ብለው ያደርጋል ጌታችን ኢየሱስም ይህንም በሰማ ጊዜ አደነቀ ለሚከተሉትም ሰዎች አላቸው በእስራኤል ውስጥ እንደዚህ የሚያምን አላገኘሁም እውነት እውነት ላችኋለሁ ብዙ ሰዎች በእኔ ስም አምነው ከምስራቅና ከምዕራብ ይመጣሉ ከአብርሃምና ከኢስሐቅ ከያዕቆብ ጋር በመንግሥተ ሰማያትም ይቀመጣሉ። የመንግሥተ ሰማያት ልጆች ግን ልቅሶ፣ ጥርስ ማፋጨት ወዳለበት ጨለማ ያወጧቸዋል። በቃሉ ትእዛዝ ልጁንም አድኖ ይህንን የመቶ አለቃ ሂድ፣ እንደ ሃይማኖትህ ይሆንልህ አለው። ይህም ሹም ወደ ቤቱ በተመለሰ ጊዜ ልጁ ድኖ አገኘው። አይሁድ ግን ደረቱን ከወዱ ጋር በትእዛዝ የሚያድን እሱን ልቡን መቱት። ሦስተኛ ምዕራፍ። ዳግመኛ የከነዓን ሴት እየጮኸች መጣች። ጌታዬ የዳዊት ልጅ እዘንልኝ፣ ልጄን ክፉ ጋኔን ይዞ አእምሯን ያሳጣታል አለችው። ጌታችን ኢየሱስም ለልጆች የቀረበውን እንጀራ አንስቶ ለውሾች መስጠት አግባብ አይደለም አላት። ይቺም ሴት መልሳ አዎን ጌታ ሆይ፣ ውሾች እንጂ ከልጆች ከጌቶቻቸው ገበታ የሚጥሉትን ፍርፋሬ ይበላሉ አለችው። በልቡም ትእዛዝ ከልጇ ጋኔኑን አወጣ። ጌታችን ኢየሱስም ስለ እምነትሽ ጋኔል ከልጅ ወጣ ሂጂ አላት። ወደ ቤትም በተመለሰች ጊዜ ጋኔሉ ከሷ ወጥቶ ልጅቱን ድና፣ ልብሷን ለብሳ ከአልጋ ላይ ተቀምጣ አገኘቻት። እሁድ ግን ደረቱን ከሆዱ ጋር ልቡንም መቱት። በልቡናው ትእዛዝ ለምጽ የያዛቸውን አስሩ ሰዎች አዳናቸው። ቸር ጌታችን ኢየሱስም ከበጎ ሳጥን ልቦናው በጎ ነገርን ያወጣታልና እንደዚህ የሚራራ ልቡ ግን መከራ ተቀበለ እንደ ሰም ቀለጠ። በመገረፉና በመመታቱ የውስጥ ዋሳት ሁሉ ታመሙ። ስለዚህ ነገር ታምር፣ መታመም የሱ ናቸው። የትስብእትና የመለኮት ቃሎች ለአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስን ወደ ሁለት አኗኗር አንድ ለየው፣ ሁለት አካል፣ ሁለት አምሳል ለማለት ሁለት ፈቃድ፣ ሁለት ክፍል፣ ሁለት ሥራ በማለት አንድ ለየው። ከተዋሕዶ በኋላ የመለኮትን የትስብእትም አንድ ሥራ ነው እንጂ በአህያዋና በኦርንጫዋ ላይ ተቀምጦ በትህትና የታዩትን የጌታችን የኢየሱስን ጭኖች ሰማንያ ጊዜ የመቱታሉ። የተቀመጠውም እንደ አርበኞች በሰረገላና በፈረስ አይደለም። ጌታችን ኢየሱስም ሰውን ማጥፋት አይወድምና ዮሐንስና ያዕቆብ የሰውነታችሁን መጠን አታውቁም እንዳላቸው የሰውን ልጅ ሰው ሊያድን እንጂ ሊያጠፋ አልመጣምና ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋቸው አንተም የሰማርያን ሰዎች እሳት ከሰማይ አውርደ አጥፋቸው ባሉት ጊዜ አላጠፋቸውም። በአጌዋና በኦርንጫዋ ላይ በመቀመጡ ፍቅርና ትሕትና እንዳመጣ ወራቱም የፍቅር ወራት እንደሆነ ተገለጠ ተረዳ። ከጠላቶቹም ከአይሁድ እጅ እንዳያመልጥ በእነሱ እጅ እንዲሞት ተረዳ። ዮርዳኖስ የፈራቸው የጌታን የኢየሱስ እግሮች አርባ ሰባት ጊዜ የመቷቸውም አሉ። ዮርዳኖስም የጌታችን እግሮች ከዳርቻው በደረሱ ጊዜ አርባ ክንድ ቀን ወደ ኋላው ተመልሶ ሸሸ። እሳታዊ ከሚሆን እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ሆነ። አያላን በሚሆኑ እግሮቹ ከላይ ነቁ አንድ የነበረ ዮርዳኖስ ከታች ከሁለት ተከፈለ። በጌታችን በኢየሱስ እግሮች ስር አንበሪዎችና አሳዎች ሰገዱለት። ከላት ዲያብሎስ ጽፎ ዮርዳኖስ ያኖረው የአዳምና የዮሐን የዳብረን ደብዳቤያቸው በእግሮቹ አጠፋላቸው። ጌታችን ኢየሱስ በዮሐንስ እጅ በዮርዳኖስ የተጠመቀ በዚህ ምክንያት ነው። ጌታችን ኢየሱስ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ ብሎ ወንጌል እንደተናገረ፣ ዮሐንስም እኔ ካንተ ጠመቅ ዘንድ እወዳለው እንጂ አንተ ወደ እኔ ትመጣለህ ብሎ አይሆንም አለው። ጌታችን ኢየሱስም መልሶም አንድ ጊዜ ተው ይለኛ ትርላ ነውና፣ አለው እውነት ነገር ትንቢተ ነቢያትን እንፈጽም ዘንድ ይገባናል። ከዚህም በኋላ ተው ዮሐንስ፣ ጌታችን ኢየሱስም ክቡር፣ ምስኩን የምትሆን ብርሃንን የምትገልጽ የእግዚአብሔር ልጅ ሆይ ይቅር በለኝ እያለ አጠመቀው። የማይዳሰስ ራሱን ዳሰሰው፣ ዎች በራሱ ላይ ፈሉ። በመጠመቁም ክብር ሳጣን ፈንታ በክብር ላይ ክብርን አገኘን። ከተጠመቀ በኋላ ያን ጊዜ ከውሃ ወጣ። እነሆ ሰማያት ተከፈቱለት። የእግዚአብሔር መንፈስ እንደ ርግብ ሆኖ በራሱ ላይ ሲቀመጥ አየ። እነሆ የመረጥኩት ደስ የሚሰኝበት የምወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ። ይህም ልጄ አንድ ነው እንጂ ሁለት ሊባል አይገባውም። አንዱ የማርያም ልጅ አንዱ የኔ ልጅ ሊባል አይገባውም። በጎል የተወለደ ሌላ፣ መልአክ የሰገዱለት ሌላ አይደለም፣ የተጠመቀው ሌላ አይደለም፣ አንዱ ልጄ ነው እንጂ እግሮቹና ህዋሳቶቹ ሁሉ የደበደቡት ጠላቶቹ ግን ከእግሩ በታች መሆን አለባቸው። አይሁድ እሱን በመደብደብ ከደከሙ በኋላ በገመድና በራስ ፀጉር ሦስት መቶ አምስት ጊዜ ጎተቱት። ጽሙንም ይዘው ከወደቀበት መነሳት እስኪሳነው ድረስ 28 ጊዜ ጎተቱት። ከምድር አንስተው ጽሙንም ይዘው በራስ ጸጉሩ በጎተቱት ጊዜ የራሱ ፀጉሮች ሦስት መቶ አምስት ጊዜ ነጩት። ደግሞም ጽሙን 28 ጊዜ ነጩት። በዚህ መከራ ሁሉ ተቆጥቶ አልተናገረም። በሚሸልተው ፊት የማይናገር በግ ነውና፣ ይኸውም ያማረ የተወደደ በግ ነው። ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው። በኋላ ዘመን ግን ስለኛ ተገለጸ። ይኸውም የዓለም ሁሉ ኃጢአት የሚያስተሰርይ መሥዋዕት ነው። እንዲሁም እየደበደቡ እየጎተቱ ወስደው ካህና ፊት አቆሙት። ዮሐንስና ጴጥሮስም ተከትለውት ነበር። ያም ዮሐንስ በሊቀ ካህናቱ ዘንድ የተላመደ ነውና ከጌታችን ከኢየሱስ ጋር ወደ ሊቀ ካህናት ቦታ ገባ። ጴጥሮስ ግን ተከልክሎ በውጭ ቀረ። ይኸውም ደቀ መዝሙር ዮሐንስ ለበረኛይቱ ተናግሮ ጴጥሮስን አስገባው። በረኛይቱም ሴት ጴጥሮትን አንተ ደግሞ የዚህ ሰው ደቀ መዛሙርት ወገን ነህ አለችው። እሱም አይደለሁም አላት። የአይሁድ ሉላልት ጭፍሮች በዚያ ሌሊት ብዙ በርድ ስለነበር እሳት አንድ ደው እየሞቁ ቆመው ይሞቁ ነበር። እሳት አንድ ደው እየጫሩ ቆመው ይሞቁ ነበር። ጴጥሮስም ከነሱ ጋር እሳት ይሞቅ ነበር። የካህናቱን አለቃ ሐና ጌታችን ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስን መልሶ እኔ በዚህ ዓለም በግልጥ ተናገርሁ። አይሁድ ዘውትር በሚሰበሰቡበት በቤተ መቅደስና በምኩራብ እያስተማርኩ በግልጥ ተናገርኩ በስውር የተናገርኩት አንድ ስንኳ አይደለም። እኔን ለምን ትጠይቀኛለህ? ነገሬን የሰሙትን እሊህን ጠይቃቸው፣ እኔ የተናገርኩትን እነሱ ያውቃሉና። ይህንንም በተናገረ ጊዜ በዚያ ቆሞ የነበረው ከሉሊቹ አንዱ ለሊቀ ካህናቱ እንደዚህ ትመልሳለህ ብሎ የጌታችን ኢየሱስ ክርስቶስን ፊት በጥፊ መታው። ጌታችን ኢየሱስን መልሶ ክፉ ተናግሬ እንደሆነ ስለ ክፋቴ መስክርብኝ በጎ ተናግሬ እንደሆነ ግን በዳኛ ፊት ስለምን ትመታኛለህ? አለ አለው። ይህን የተናገረ በስጋ አንደበት ብቻ አይደለም፣ በስጋ የተዋሃደ ቃል ለምን ትመታኛለህ አለ እንጂ። በጥፊ ስለመመታቱ ባህር ተንቀጠቀጠች፣ ፈሳሽም ውሃ ወደ ኋላ ሸሸ። ያው ባህር የሚሆን የአምላክ ልጅ የፊቱን መመታት አይታለችና። አራተኛ ምዕራፍ። ሐናም ጌታችን ኢየሱስን እንደታሰረ ወደ ካህናቱ አለቃ ወደ ቀያፋ ሰደደው። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ከሩቅ ተከተለው፣ የነገሩን መጨረሻ ያይ ዘንድ ወደ ውስጥ ገባ። ካህናቱና የካህናት አለቆች፣ ሕዝቡ ሙሉ ግን ጌታችንን ኢየሱስን ይገሉት ዘንድ የሐሰት ምስክር ሊፈልጉ ጀመር። ነገር ግን አላገኙም። ከዚህ በኋላ ብዙ የሐሰት ምስክሮች መጡ፣ ደግሞም ክፉ ነገር አላገኙበትም። ደግሞም ሁለት ሰዎች መጥተው ይህማ የእግዚአብሔርን ቤተ መቅደስ አፍርሼ በሶስት ቀን እሰራዋለሁ ያለው ነው አሉ። ማርቆስም ጌታችን ኢየሱስን ጸሐፊዎች፣ ካህናት፣ የካህናት አለቆች ወደ ተሰበሰቡበት ወደ ካህናት አለቃ ቦታ ወሰዱት ብሎ ተናግሯል። ጴጥሮስም እስከ ካህናት አለቃ ድረስ ርቆ ተከተለው። ጴጥሮስም ከሌሎቹ ጋር በብርሃን በኩል ተቀምጦ እሳት ይሞቅ ነበር። የካህናት አለቆችና ሕዝቡ ሁሉ ጌታችን ኢየሱስን ይገሉት ዘንድ የሐሰት ምስክር ይፈልጉ ነበር። ነገር ግን አላገኙበትም። በሐሰት የሚመሰክሩበት ብዙ ሰዎች ነበሩ፣ ምስክርነታቸው አልተስማማም። ሌሎች የሐሰት ምስክሮች ተነስተው እንዲህ ብለው ተናገሩ። ይህ እጅ የሠራውን መቅደስ አፍርሼ በሦስት ቀን ሌላ በእጅ ያልተሰራ እሰራለሁ ሲል እኛ ሰማነው ብለው ተናገሩ። ከዚህም ጋር ምስክርነታቸው አልተስማማም። የካህናቱን አለቃ እንዲህ ይህን ያህል ሲያጣሉ አንድ ስንኳናት መልስ ምን ብሎ ጌታችን ኢየሱስም ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞ የካህናቱ አለቃ የብሩክ ልጅ ክርስቶስ አንተ ነህነ ብሎ ጠየቀው። እውነት የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረን ዘንድ በሕያው እግዚአብሔር አማጽንሃለሁ አለው። ጌታችን ኢየሱስም እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰው ልጅ በሰማይ ደመና ተቀምጦ በኃይል ባለው ስልጣን ሲመጣ ታዩታላችሁ። የካህናቱ አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁ። ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ? አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደም ግባቱ በሚያምር በጌታችን በኢየሱስ ፊት ላይ ምራቅ ያበዛላቸው ዘንድ ባፋቸው ውሃ እየጨመሩ 73 ጊዜ ተፉበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያጸየፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የተቋቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባት ብሩህ አደረገው። ራሱንም በበትር መቱት። ጉንጮቹንም መቶ ሀያ ጊዜ በጥፊ መቱት። በጥፊና በበትር ከመመታቱ ብዛት የተነሳ ራሱን ቁንጮቹን ቆሰሉ። በራሱ ላይ ያሉ ቁስሎች ታላላቅ 72 ያህል ናቸው። አይኖቹም አፍንጮቹም የደም ምንጭ ሆኑ። የያዙትም ሰዎች በጌታችን በኢየሱስ ክርስቶስ ይዘብቱበት ጀመር። ፊቱንም በጨርቅ ቅዳጅ ሸፍነው እየደበደቡ ክርስቶስ የመታ ማን ነው ተናገር ይሉት ነበር። ሌላም ብዙ ብዙ ስድብ ይሰድቡት ነበር። አምስተኛ ምዕራፍ ጴጥሮስ ከውጭ ተቀምጦ ሳለ አንዲት ብላቴና መጣ። አንተ ከገሊላ ሰው ከኢየሱስ ጋር ነበር ካለችው፣ ይህን የምትሆን ሰው እኔ አላውቀውም ብሎ በሕዝብ ፊት ካደ። ወደ ደጅም ወጥቶ ሌላዪቱ ብላቴና አገኘችው። ከዚያም ለቆሙ ሰዎች ይህ ከናዝሬቱ ከኢየሱስ ጋር ነበር ብላ ነገረቻቸው። ይህን ሰው አላውቀውም ብሎ እየማለ ካደ። ጥቂት ቆይቶም ሳለ ከዚያ የቆሙ ሰዎች መጥተው ጴጥሮስን አንተ እውነት የእሱ ወገን ነህ፣ በነገርህም ትታወቃለህ አሉት። ከዚህ በኋላ ይህን ሰው አላቆም ብሎ ራሱን እየረገመ ማለ። ሁለተኛም ዶሮ ጮኸ። ጌታችን ኢየሱስም ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮ ሦስት ጊዜ ትክደኛለህ ብሎ ጌታችን ኢየሱስ የተናገረውን ቃል አስቦ ሄዶ ያለቅስ ጀመር። ጌታችን ኢየሱስም የጴጥሮስን የመጸጸቱን ለቅሶ ተቀብሎ ሰላሳውን አንድ እያለ ሦስት ጊዜ ይቅር አለው። የመንግሥተ ሰማያትንም መክፈቻ ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅር ባይነውና ስድስተኛ ምዕራፍ። ጌቶቼ አብ፣ መንፈስ ቅዱስ አድራ ላችኋለሁ እመቤቴ ማርያም አንቺንም እማልድሻለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ፣ የሾህ አክሊል ተቀዳጅቶ በመሰቀሉ፣ በመሞቱ፣ ወደ ሲኦል በመውረዱ በጦር በመወጋቱ ኃጢአቴን ሁሉ ይቅር ትሉልኝ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሚን። የማክሰኞ ታምር ወንጌል እንደተናገረ ተናገረ። ጌታ ኢየሱስ ክርስቶስ ያደረገው ታምር ይህ ነው። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሚሆን አንድ ሹም ነበር። እርሱም ጌታችን ኢየሱስ ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ልጁ ለሞት ቀርቦ ነበርና ያድንለት ዘንድ እንዲወርድ ወደ እሱ ሄዱ ለመነው። ጌታችን ኢየሱስም ታምርና ምልክት ካላየ አታምንምን? አለው። ያም የንጉሥ ባሪያ ልጅ ሳይሞት ፈጥነ ውረድልኝ አለው። የዚያን ጊዜም ጌታችን ኢየሱስ ክርስቶስ ልጅ ድኗል፣ ሂድ አለው። ያም ሰው ጌታችን ኢየሱስ በነገረው ቃል አምኖ ሄደ። ሲወርድም ብላቴኖቹ ተቀብለው ልጅህስ ድኗል አሉት። አይሁድ ግን አዳኝ ክርስቶስን ደረቱን፣ ልቡን ከወዱ ጋር መቱት። የማክሰኞ ዓርኬ የመጽሐፋ ሰው ከሚሆን ከሳሙኤል ዘመን ጀምሮ የናቁ አይሁድ በራስ ጠጉር በገመድ እየሳቡ ካህና ወደ ቀያፋ የወሰዱ አልፋ ሆይ ለዘለፋ መጥቶ ለተስፋ ለዘለፋ መጥቶ ለተስፋ በቆመ ጊዜ መስቀል ተስፋ ይሁንኝ እንጂ ዘለፋ ይሁንብኝ ክንድ ከወሰናቸው ከሁለቱ ክንዶች ጋር የተዋረደች የሆነች የአንገትህን ስር በመምታትና በማሰር መከራ ያጸኑብህ ፍጹም ኃጢአት ብሠራ በየቀኑ ቸርነትህ ይከተለኝ። ሆድህ ቸርነትን የተመላ ደረትህም ሰውን የሚያጸና ነው። በከበረ ደምህና በፊት ወዝ መከራ እስኪያጸኑብህ ውስጣዊ የሚሆን ንዋይ ውስጥህን የመቱ ከተሰወረ ኃጢአቴ አንፃኝ የኔ ለባሪያ ከልዩ ነገር ራራልኝ እንደ በደለኛ አይሁድ በመቱ ጊዜ ያለ ቁጣ የጭኖችን በትር የታገስ የሽፍቶችን መስቀል የተሸከምክ ከበደል የተራቆትክ ክርስቶስ ሆይ አቤቱ የቀይ ባብ ሥራዊት እንዳይመጣብኝ በኃይል እግራቸውን እንደ እባብ እግር አድርግ። ድባብን ካበዙብህ በኋላ አይሁድ በተክል ቦታ ውስጥ ሰላሳ ስድስት ጊዜ ሁለት እግሮችን የመቱ በቀኝና በግራ አረፍትን ሰርተ በእሳታዊ ባህር መካከል ወዳና ሰጠኝ በስጋው ጥቁር ከሆነ ከብዝት ስራ ጠጉር ጋር ግሩም የሆነ የፊትን ጽም የነጩ በተቀበልከው መከራ የበሽተኞች ሕይወት ክርስቶስ ሆይ የጣፈጠ የጎን ደም ነፍሴን አሳድር፣ ነፍሴ በደም ታድራለችና። ግፍን የማይፈሩ አይሁድ ረግጠው ሰባት ጊዜ በጎዳና መካከል የጣሉ ሊቀ ካህናት በውጭ በጎ በተናገርከው ጊዜ በነገርህ እንዴት ተቆጣ? ማልኮስስ ፊትህን እንዴት ጸፋ? በፈንታው ወደ ተሾመ ወደ አማቹ ቀያፋ ማህና ትእዛዝ ዳግመኛ የወሰዱ መለኮት በሥጋ ለምንታመመ መለኮትስ በመቃብር ውስጥ ለምንተኛ ዓለም ዓለም አንተን በከንቱ ምንም ባሎስ ከጠጉርህ እጅግ የበዙ ጠላቶች በግፍ በሕይወት የሞት ፍርድን የፈረዱብ በሰው መከራ የተፈጠንክ ክርስቶስ ሆይ ክረምትን ባገባህ ጊዜ በጋንም በጊዜው ባመጣኸው ጊዜ በምሕረትህ ጠብቀኝ። ፊትህን ለመመታት የሰጠ ከአፍረት ምራቅም ፊትህን ያልመለስ ተማሪዎች በመከራ ጊዜ ጥለው የሸሹ ክርስቶስ ሆይ በጭቃ የተሠራ ቤቴን ሌሎች እንዳይቆፍሩት በመስቀልህ ጠብቀው። ጠላቶች በጣታቸው ዐይንህን የሸፈኑ በበትር መጥተው ያቈሰሉ ዳግመኛም በግዞት ቤት እጅና እግርህን የታሰርክ ቸር ፈጣሪዬ በለመለመች አገርና በአማረች ምድር ነፍሴን አሳርፋት። ጌታዬ ኢየሱስ ክርስቶስ ሆይ ኃጢያቴን አስተስርይልኝ። በስባት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር አሜን። የማክሰኞ ድርሳነ ማሕየዊ ተፈጸመ።